ሰላም ጋይስ እንዴት ናችሁ? ከብዙ መጥፋት በኋላ ተመልሻለሁ በድጋሚ ማለት ነው። እሱ ቤ ቭሎግ እንግዲህ ለ17 ቀን እንግዲህ ጠፍቼ ነበርና ለ17 ቀን ምን ገጥሞ ሆነው ካላችሁ በ17 ቀን እንግዲህ ያው በእስር ላይ ነበርኩ ማለት ነውና ዛሬ ተመልሻለሁ ማለት ነው። እንግዲህ ባለፉት ከሁለት ሳምንት በፊት ዶሮ እርባታ ተቀጥሬ ሰራበት ከነበረው ቦታ ወጥቼ የፉል ታይም ዩቲዩብ ለመስራት እንደዛ አድርጌ ቤት ተከራይቼ ምናምን ወጥቼ ነበረ ማለት ነው። እና በአምስተኛው ቀን ነው እንግዲህ ያላሰብኩት ነገር እንደዚህ ተፈጠረና ይሄ ነገር የተፈጠረው ማለት ነው። እና ይህም እንግዲህ አንዱ የስቶሪ አንዱ አካል ነው ማለት ነው የሚሆነው እንግዲህ ገና ከመጀመሪያው ላይ እንደዚህ ፈተና ምናምን ሲመጣ የስቶሪው አንዱ አካል ነው ማለት ነው። ና ብቻ ፈጣሪ የተመሰገነ ይሁን 17 ቀን በጣም ትንሽ ቀን ነች። እኔ እንደውም በጣም ብዙ ብዙ ነገሮች ይፈጠራሉ ብዬ ፈርቼ ነበረ። ነገር ግን እንዳሰብኩት አልተፈጠሩም በሰላም ወጥቻ አለሁኝ። እና ቭሎግ እሱ ሎግ ይቀጥላል። ከዚህ በኋላ በየቀኑ ቪዲዮ የምቀርጽ ይሆናል ማለት ነውእና የትም እንዳትሄዱ ቻናላችን ቤተሰቦች መሆናቸውን አትርሱ ማለት ነው። ቻናላችን እየተቀላቀላችሁ አበረታቱ። በዚህ አመት በጣም ብዙ ነገር የምንሞክርበት ና የምንሰራበት አመት ነው ማለት ነው እና ጋይስ፣ ያው በፊቴ ላይ ምናምን መንገድ ስለሆነ ማለት ነው ላሳያችሁ አሁን ያለሁት ፓርክ ውስጥ ነውና ሰዎች ዝም ብለው ያፈጠጡ ያውኛል ሳወራ ማለት ነው። በዛ በዛ እየተሳቀኩኝ ነው፣ እና ይሄን ነፍረት ምናምን መተው አለብኝ። የሰው ሲያየኝ ቪዲዮ ሲሰራ ማፈር ምናምን ያለብኝ ነገር መተው አለብኝ። እና በዲቴል ያልነገርኳችሁ ለምን እንደታሰርኩ ምናምን አስፈላጊ ስላልሆነ ነው ጋይስ። እና ብቻ ከወንጀል ነክ ነገሮች በህይወታችሁ እረቃችሁ ኑሩ። ምንም ምንም ትንሽ የወንጀል ትንሽ ትልቅ የለውም እና በጣም ትንሽ ነው ብላችሁ ያሰባችሁት ነገር ትልቅ ዋጋ ሊያስከፍል ይችላል ማለት ነውና እኔ ነው ራሱ ፈጣሪ ራርቶሊ ነው እንደዚህ በሰላም በሁለት ሳምንት ቆይታ በኋላ የተመለስኩት ማለት ነውና። ያው ጥሩ ጊዜ አሳልፍ ያለው ለማለት እንትና አይደለም፣ ያው የስር ጥሩ የለውም ነገር ግን ለኔ አንዳንድ አንድ በቃ ያለፍኩበት ነገር ሆኖ አግኝቸዋለሁ ማለት ነው። ተምሬበታለሁኝ በቆይታ ብዙ ነገሮች ነፃነት ምን ያክል ዋጋ እንዳለው ተገንዝቢበታለሁኝ። ከዚህ በኋላ ተጠቅቄ ለመኖር አንገቴ እንደፍቼ ሞከራለሁኝ ማለት ነው እና ማንኛውም ሰው እንደዛ ነው ማድረግ ያለበት ከወንጀል ነክ ነገሮች ነፃ ሆኖ መኖር ያለበት ማለት ነው እና፣ ሰብስክራይበር ሰብስክራይብ አድርጉ። ቻናላችን ያው እንደምታዩት በጣም በጣም እየሞተ ያለ ቻናል ነው። መቀስቀስ አለብን። ነፍስ እንዲዘራ ማድረግ አለብን፣ ምንም ያክል ዋጋ ከፍለን ማለት ነው። ቻናላችን በዚህ አመት ውስጥ ቢያንስ ቻናላችንን በቃ ጥሩ የሚባል ማድረግ አለብን ማለት ነው እና እሱን ለማድረግ እኔ በጣም እሞክራለሁ። በነገራችን ላይ ቤት ክራይ እንደከፈልኩኝ ከአምስት ቀን በኋላ ነው የታሰርኩት አላልኳችሁም እና ከአምስት ቀን በኋላ እንደዛ ከገባሁ በኋላ አሁን ሃያ ምናምን ቀን አለፈው ማለት ነው። ቤት ክራይ ተከፍሎበት ሳልኖርበት ና አንድ ሳምንት ነው የቀረኝ የቤት ክራይ ራሱ ማለት ነው። ና አንድ ወር ብቻ ተቀምጬ ከአንድ ወር በኋላ ወደ ሌላ ቦታ ለመሄድ ነበር ያሰብኩትኝ እኔ ስጀምረው፣ ነገር ግን እንዳሰብኩት ነገሮች አልሄዱም። ና እንደዚህ አይነት ነገር ስለተፈጠረ አሁን ድጋሚ የቤት ክራይ ሁለተኛ ወር ልክፈል አልክፈል እያልኩ እየተጨናነኩ ነው። ምክንያቱም አዲስ አበባ ውስጥ ብዙም የሚያቆየኝ ነገር የለም። ጫፍ ጫፉን እንደነገርኳችሁ ከአዲስ አበባ ወጣ ብዬ በጣም ቻሌንጅ የሚጀመር ቻሌንጅ አለ እና እሱ ራሱ አሁን በጣም አስቸጋሪ ና በቃ የሆነ እየተፈታተነኝ ያለ ጉዳይ ነው ማለት ነው። ምን ሊፈጠር እንደሚችል አላውቅም ከተወሰነ ቀናት በኋላ። ነገር ግን እስኪ እንደ ፈጣሪም ፈቃድ ነው የሚሆነው ማለት ነው ና አሪፍ ጉዞ ይኖረናል ወይ ብቻ ያማለ ይሄ ማለ ያው ዩቲዩብ ነው የምሰራው፣ አዲስ አበባ ውስጥ መሆንኩኝ በየቀኑ ዩቲዩብ መስራቴን አላቆምም ማለት ነው። እና ለማንኛውም ያው ዛሬ ራሱ በጣም ደክሞኝ ታኝቼ ምናምን ነው ያልኩት። እና አሁን እንግዲህ እኔ ቤት ተከራየሁበት ሰፈር አካባቢ የሚገኝ ፓርክ ነው ማለት ነው። እና እዛ ፓርክ ነው ያለው ታው ማለት ነውና የቲክቶክ ቪዲዮ ምናምን እየፖስተትኩኝ ነው ያለው ማለት እስካሁን ድረስ እሰራችሁ የነበሩት የዩቲዩብ ቪዲዮዎችን እየቆራረጥኩኝ ቲክቶክ ላይ ምናምን ሼር ለማድረግ ማለት ነው። እና እኔ ሰብስክራይብ ከዚህ በፊት አድርጋችሁ ቻናሌን እያያችሁ ቪዲዮዬን እያያችሁ ያላችሁ ሰዎች ስለ ዶሮ እርባታ፣ ስለ ሪያክሽን ምናምን ቪዲዮ አጠብቁሽ ካልሆነ አንሰብስክራይብ አድርጉኝ። እኔ ከዚህ በኋላ ቭሎግ ምናምን ስለሆነ ምሰራው ማለት ነው። በዶሮ እርባታ ዙሪያ ትምህርታዊ ነገር ለማግኘት ምናምን የምጠብቁ ሰዎች ካላችሁ ይህ ቻናል ከዚህ በኋላ እንደዛ አይደለም ማለት ነው። የራሴ ፐርሰናል ቻናል ነው እና ቪሎግ ምናምን ነው። ቪሎግ ምናምን የሚመቻችሁ ሰዎች ደግሞ ሰብስክራይብ እያደረጋችሁ እኔንም ሰፖርት አድርጉኝ። አሁን ዩቱብን ተማምኘ ነው ከስራ የሚወጣሁት። አሁን ላይ በዚህ ሰዓት ይህን ቪዲዮ በምቀርጽበት ሳ ምንም አይነት የገቢ ምንጭ የለኝ ምንም አይነት እና ከዚህ በኋላም በጣም ብዙ ዋጋዎች እና ብዙ ሳክሪፋይስ ለመክፈል ተዘጋጅቼ ነው ያለሁት ዩቱቡ እስኪ ከፍ ላይ ድረስ ማለት ነው እና በጣም ቻሌንጅንግ የሆነ አመት ነው የሚሆነው። የአመት ከዚህ በኋላ እኔ በምንም አይነት ሁኔታ እንደዚህ ከዚህ በፊት ሰረው እንደነበሩ አይነት ስራዎች እና በቃ እንደዚህ ስታቀጥሬ መስራት ምናምን አልፈልግም። ግልጹን ስነግራችሁ ምንም አይነት ዋጋ ክፍዬ ዩቱዩብን የራሴ የገቢ ምንጭ አድርጌ በቃ በዩቱዩብ መኖር ነው የምፈልገው። እውነታው ያ ነው እና እስኪ እንግዲህ ፈጣሪ ያለውም ነው የሚሆነውን። ያሰብኩት ብቻ አይደለም እንግዲህ፣ እሱንም የምናየው ይሆናል ማለት ነው። ለማንኛውም አብዴት ልንገራችሁ ብዬ ነው። የተቀረጹ ቪዲዮች አሉ ባይዘው። ትናንትና ነበር የተፈታሁት እና ትናንትና ይህን ቪዲዮ መቅረጽ ስላልቻልኩኝ ስለመሸ ትናንትና ዝም ብዬ ቪዲዮ ለቀኩኝ ማለት ነው። የአራት ኪሎ ምናም ቪዲዮ ካልተሳሳትኩ፣ የምሽት ቪዲዮ ማለት ነው እና የምሽት ቪዲዮ ሳይሆን ሌላ ቪዲዮ ነው። ሌላ የቭሎግ ቪዲዮ ነው እና አሁንም የቀረጽኳቸው ብዙ ቪዲዮዎች አሉኝ። ኤዲት የተደረገው የተቀመጡ ማለት ነው። እነሱን በተከታታይ ፖስትላቸዋለሁ። እስከዚያው ድረስ እኔም ቪዲዮዎችን በየቀኑ ለመቅረጽ ሞከራለሁ ማለት ነው። አይዲያ ካላችሁ ኮሜንት ላይ ያስቀምጡ፣ እንድሰራበት የምትፈልጉት ቭሎግ ነክ የሆነ ነገር ማለት ነውና፣ ምንም ወጭ የማያስወጣ ምናምን የቪዲዮ ሀሳብ ነው የምነግሩ እና እንደዛ እያረኩኝ ቪዲዮዎችን ቶሎ ቶሎ ለመልቀቅ ሞክራለሁ። እየተቀረጸ ቪዲዮ ደግሞ በጣም አሪፍ አሪፍ ቪዲዮዎች አሉ ጋይስ። እስካሁን እስከ ዛሬው አይነት ቪዲዮ ሳይሆን አንድ ደግሞ ወካ ክሮስ አዲስ አበባ የሚል የተቀርጾ ኤዲት ያልተደረገ ቪዲዮ አለ። በጣም ረዘም ያለ ቪዲዮ ነው። እሱን እንደቀረጽኩኝ በበነጋተው ነው የታሰርኩት ማለት ነው እና እሱ ቪዲዮ እስካሁን ከሰሯቸው ቪዲዮዎች በጣም ከባዱ ቻሌንጅ ቪዲዮ ነው። ወደ 31 የሚሆን ኪሎ ሜትር በእግሬ በአምስት ሰዓት ውስጥ የተጓዝኩበትና የሰራት ቪዲዮ ነው። በጣም አሪፍ ቪዲዮ ነው። ከዚህ በፊት አልተሰራም እንደዚህ አይነት ቪዲዮ እና ከሱ ጋር ተያያዥነት ያለው ቪዲዮ ነበር ወደፊት ለመስራት ያሰብኩት። ነገር ግን አሁን ላይ ብዙ ደስ የማይሉ ነገሮች አሉ፣ ከአዲስ አበባ ውጭና ያሰብኩበት ቦታ ላይ ማለት ነው። እስኪ ለማንኛውም ሁኔታዎችን አይቼ እንትን እሞክራለሁ ማለት ነው። ለማንኛውም እስከዚያው ድረስ ቪዲዮዎችን በየቀኑ ፖስትላችኋለሁ። ኢንጆይ እያደረጋችሁ ይመቻችሁ፣ በያላችሁበት በያላችሁበት በጣም ጥሩ ጊዜ አሳልፉ። ፈታ በሉ። ከወንጀል ራቁ። ይሄ ነው መክራችሁ። እኔ ሰላማዊ ኑሮ ለመኖር ማለት ነውና፣ ፈጣሪ የተመሰገነ ይሁን እኔም በሰላም ወጥቻለሁ። በሌላ በአዲስ ቪዲዮ እስከ ምንገናኝ ድረስ የሱቤ ቪሎግ ቤተሰቦች በያላችሁበት ይመቻችሁ። ቻው።